አሰላሙ አሌይኩም ወረህመቱላሂ ወበረካቱ የቻናል ቤተሰቦች ሰላም ሰላም ብያለሁኝ። እንዴት ናችሁ? በጣም ሰላም ነኝ አልሐምዱሊላህ። እንሻላህ ብያላችሁበት ሰላም እና ፍቅር አላህ እንሻላ የሰጣችሁ ብያላችሁበት ብያለሁኝ። ለቻነል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እና ኮሜንት በማድረግ አበርታቱኝ። ነባሮችም እንደተለምደው ላይክና ኮሜንት፣ ሼር በማድረግ አበርታቱኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁበት አዲስ ቪዲዮ ምናልባት ዩቱብ ለመስራት ያስባችሁ ወይም ደግሞ ዩቱብ እየሰራችሁ ላላችሁ አዲስ ጀማሪዎች ማለት ነው አንድ ሶስት ነጥቦችን ይዤ መጥቻለሁ ማለት ነው። ሶስት ነጥቦቹ ደግሞ ወሳኝ እና ለእኛ ዩቱብ ስንሰራ ወይም ደግሞ ዩቱብ ለመስራት ያስበን ከጀመርን በኋላ ወሳኝ ነገሮች ናቸው። ለውጥ ሊያመጡ ይችላሉ። ወይም ደግሞ ብዙ ሰዎች እየተሳካላቸው ነው በዛ አይነት መንገድ እና ይህን ሶስት ነገሮችን ካደረግን ምናልባት ዩቱብ ላይ ለውጥ እናገኛለን ብዬ ያመንኩባቸው ሶስት ነጥቦች አሉ። እነሱን ላሳያችሁ ነው የመጣሁት ማለት ነው። እንግዲህ ይህን ቪዲዮ የምታይሁላችሁም ላይክ ማድረግ ጀምሩት ማለት ነው። እንሻላ እንግዲህ ዩቱብ ለመስራት ካሰብን አንድ ሰው ዩቱብ ለመስራት አስቦ ምናልባት በሀሳብ ደረጃ የሚሆን ምናልባት የጀመራችሁ ሰዎችም ካላችሁ እነዚህ ሶስት ነጥቦችን እንሻላ ወሳኝ ናቸው ብዬ ያመንኩባቸው ነገሮች አሉ ማለት ነው። እነሱ አንደኛው ምንድን ነው መጀመር ማለት ምንም ነገር ሳናመነጣ ወይም ነገር ፍራቻ ወይም የሆነ ነገር እንዴት ነው ምናምን ነው ምናምን፣ ምናልባት ከተለያዩ ወሬዎችም ሆነ በፍራቻ ምናምን ነገር ሆኖ ሳንጀምር ዝም ብሎ በወሬ ደረጃ ዝም ብለን በእንትን ብቻ እንትን ከማለት መጀመር ማለት ከተጀመረ አንድ ነገር ማንኛውም እዚህ ምድር ላይ እንኳን አይደለም እኛ መስራት እያሰብነውን ነገር ቀርቶ አይደለም ዓለምም ታልቃለች። የተጀመረ ነገር ምንም ከማለቅ ወደ ኋላ የሚያስቀራት ነገር የለም ማለት ነው። መጀመር ነው አንድ ነገር ከተጀመረ ምንም የማያልቅበት ወይም ደግሞ ፍጻሜ የሌለው ነገር የለም ማለት ነው የተጀመረ ነገር ስለዚህ ምንድናቸው አንደኛው ብዬ ያስቀመጥኩት መጀመር ነው ማለት ነው መጀመር ነው ከተጀመረ በኋላ እንደነገርኳቸው የማያልቅ ነገር የለም ያልቃል ማለት ነው ምናልባት ይሄ ወሳኙ ነገር ነው ብዬ ያስቀመጥኩት ነገር ነው ሌላ በሁለተኛ ደረጃ ላይ ያስቀመጥኩት ነገር ምንድን ነው አሁን በዚህ በቅርቡ እና አሁን ላይ እየተደረገ ያለ ነው። በጣም ተመሳሳይ ነገሮች አሉ። ዩቱበር ለመሆን ዩቱብ ተከፍቶ ዩቱብ አካውንት ተከፍቶ አሁን እየተሰራበት ያለ ነገር አለ። ምንድን ነው እሱ? ላይቭ አሁን አብዛኛውን ጊዜ በተለያዩ መንገድ ላይቭ ተገብቶ ላይቭ ሰዓት ለመሙላት ተብሎ ወይም ደግሞ አላረለ ሰብስክራይብ ለማግኘት ምናምን ነገር ተብሎ ላይቭ ተገብቶ ብዙ ጊዜ ብዙ ረጅም ሰዓት ወይም አብዛኛውን ጊዜያችንን በዩቱዩብ ለመሳት ተብሎ ላይቭ ላይ የምናሳልፍ ሰዎች አለን። ያ ደግሞ ምናልባት እንደኔ እኔ ከደረሰብኝ ወይም ደግሞ ካገኘሁት ካየሁት ነገር ወሳኙ ነገር ላይቭ አይደለም፣ ምክንያቱም ቪዲዮ መልቀቅ ነው ብዬ ነው ማምነው። እንደኔ ከላይቭ ቪዲዮ መልቀቅ የሆነ ወሳኝ ነገር የሆነ ነገርም ሆነ እኛ ያመንንበትን ነገር የሆነ ቪዲዮ የሚለቀቅ ምናልባት ብዙ ሰዎች ጋር የመደረስ ብዙም ጊዜ ካያችሁ የላይቭ ቪዲዮ ብዙን ጊዜ ሰው አያየው። የላይቭ እንትን ከሆነ ቪዲዮ ከሆነ ምናልባት ሰው እስክሮን አድርጎትን የሚያልፈው ወይም ደግሞ የማየቱ እንትን ያናህል አይደለም ማለት ነው። ስለዚህ ቪዲዮ ከተለቀቀ ደግሞ አይታችሁ ከሆነ ቪዲዮ ከተለቀቀ ብዙን ጊዜ ምንም አይነት ቪዲዮ ይለቀቅ እንደው አብዛኛውን ከላይቭ በተሻለ ሁኔታ እይታም ሆነ ምንም ይኖረዋል ማለት ነው። ስለዚህ ሰዓትም ለመሙላትም ከሆነ ምናልባት ብዙ ደረጃ ብዙ እይታ የሚኖረው ወይም ደግሞ ብዙ ሰዎች ሊያወሩት የሚችሉት በቪዲዮ ስለሆነ ቪዲዮን መልቀቁ ያን ያህል ወሳኝ ነው እና ተገቢ ነው ብዬ ያመንኩበት ነገር ስለሆነ ነው ማለት ነው። ይህንን ስል ምናልባት ላይቡም አስፈላጊ አይደለም ወይም ደግሞ እንትን አይደለም እያልኩ አይደለም። ነገር ግን ከላይቡ ቪዲዮ መልቀቁ የተሻለ ሆኖ ስላየሁት ወይም ደግሞ የተሻለ ነው ብዬ ስላመንኩበት ነው። ምክንያቱም እንደነገርኳቸው በድጋሚ እንደነገርኳቸው የላይቭ ቪዲዮ ብዙ ጊዜ ከተለቀቀ በኋላ ብዙ ሰው አየው። እዛ ምናልባት ቪዲዮ ላይ ላይቭ ላይ እያላቸው ቀጥታ ምናልባት ሰው ሊያው ይችላል። እናንተም ብሎ መቶ ሊያዋራቸው ይችላል፣ ወይም ደግሞ ከእናንተ ጋር መጥቶ ልጫወት ይችላል። ነገር ግን ያ ቪዲዮ ከተለቀቀ በኋላ ላይቭ ፖስት ከተደረገ በኋላ ማንም ሰው ያንን ላይቭ ማንም ሰው የሚያዩ ሰው የለም ማለት ነው። ያ ማለት ደግሞ አንደኛ ሞኒታይዝ ከሆንም ማስታወቂያ የሚታይበት ነገር የለም ነገር ግን ደግሞ ሞኒታይዝም ከአሁን ደግሞ ለሰዓት ከተፈለገ ደግሞ ሰዓቱም ያንህል እንደዛው እይታ ከሌለው ምንም ሰዓቱም እንትን የሚባልንበት ነገር የለም ማለት ነው። ስለዚህ ከቪዲዮ ማለት ነው ላይቭ እንትን ከማለት ቪዲዮ መልቀቆ የተሻለ ነው ብዬ ስላመኩበት ሁለተኛ ደረጃ ላይ አስቀምጫለሁ ማለት ነው። ሶስተኛ ማለት ሶስተኛ በሶስተኛ ደረጃ ላይ ደግሞ ያስቀመጥኩት ነገር ምንድን ነው? ሶስተኛው ማለት በሶስተኛ ደረጃ ላይ ያስቀመጥኩት ነገር ፍራቻ ማስወገድ፣ ፍራቻ ማስወገድ ማለት አለመፍራት በቃ አላርለ የመሰለንን ነገር መናገር፣ የመሰለንን ነገር ማስተላለፍ፣ የመሰለንን ነገር ያኔ መጥፎ ነገሮችን አስተላልፉ እያልኩ ሳይሆን ያለሁት ምናልባት በጣም ጎጂ ያልሆኑ ነገሮችን አላስፈላጊ የሆኑ ነገሮችን መልዕክት ሳይሆን ያመንንበትን ነገር እና እኛ ጋር ያለውን ነገር የተወሰነ ነገር ማንኛውም ነገር አሰራጭቶ ከሰው ጋር ማድረስ ማለት ነው፣ ፍራቻ ማስወገድ። ምክንያቱም እዚህ ላይ ልብ ብለን ካየን እዚህ ላይ እያንዳንዶቹ አሁን በዩቱበርም ሆነ በቲክቶክም ሆነ በማንኛውም በደረጃ ላይ በሶሻል ሚዲያ በአጠቃላይ ሶሻል ሚዲያ ላይ እንደዚህ የምናያቸው ፌመስ ሆነው ቪዲዮቸው ቫይራል ወጥቶ የምናያቸው እያንዳንዶቹ አሁን የምናያቸው ዩቱበሮች ሆነ በማንኛውም ሶሻል ሚዲያ ላይ የምናያቸው ሰዎች እንደኛው ሀ ብለው ከመጀመሪያው ከዜሮ ወይም ከምንም ነው የተነሱት ማለት ነው። ስለዚህ ከምንም ተነስተው እዚህ ቦታ ላይ ድረሱ ሰዎች እንወያየና ያለነው ምናልባት እኛ የመጀመሪያ ሰዎች አይደለንም። እነዚያ ሰዎችም ልክ እንደዚሁ እንደኛ ፈርተው ነገሮችን እንትን ብለው አውጥተው አውርደው በፍራቻ ምናምን ነገር ብለው ነው አለ አይደለም። ስለዚህ አለፍራቻ የመሰለንን ነገር ቪዲዮ ለቀን መስራት ያለብን ነገር መስራት በጥቅሉ ማለት ነው። ምክንያቱም ማንም ሰው ማንኛውም ሰው ከዘጠኝ ወር በላይ አይደለም የተወለደው። ማንኛውም ሰው ምንም ያስፈራ ነገር የለም። ምክንያቱም ይሄ ጉዳይ ለኛ ለመጀመሪያ ጊዜ አይደለም እየተካሄደ ያለ ወይም ለመጀመር ጊዜ አይደለም እየተከፈተ ያለ ወይም ለመጀመር ጊዜ አይደለም እየሰራ ያለ ነው። ያ በሆነበት ደረጃ ደግሞ የኛ ፍራቻ እና የኛ ደግሞ አላስፈላጊ ነገር ማሳየቱ ያን ያህል ተገቢ ነው ብዬ አላምን። ነው የመሰለን ነገር ብቻ ለማህበረሰቡም ሆነ ከተለቀቀ በኋላ ምናልባት አላስፈላጊ ነገሮች ወይም አሳፋሪ ያልሆኑ የሆኑ ነገሮችን መልቀቅም የለብንም። አላስፈላጊ የሆነችን ለማህበረሰብ የሚጎዳ ነገር፣ አጠቃሚ ያልሆነ ነገር ብቻ መለቀቅ የለበትም በዛም ናለው። ነገር ግን ጨዋታም ይሁን በትምህርት ደረጃ በትምህርትም እንትን ሆኖ እውቀትም ያለው ነገር ይሆን ማንኛውም ነገር ብቻ እኛ ጋር አለ ብለን የምናመውን ነገር ለማህበረሰብ ይጎዳል ብለን ካላሰብ ነው፣ ማህበረሰብ ሊጠቅም ይችላል ወይም ደግሞ ሊያዝናና ይችላል ወይም ደግሞ እህ ነገር ብቻ ጥቅም አለው ብለን ካመንን እና ሰውን የማይጎዳ አይነት ነገር ከሆነ ያለ ፍራቻ ውትን ማስተላለፍ፣ ያ ከሆነ ምንም ምንም ስኬታማ ማንሆንበት ምንም ከሰው ጋር እኩል ማንሆንበት ነገር የለም ማለት ነው። ስለዚህ ይሄ በሆነበት ደረጃ ላይ የኛ አንደኛ ፈራ ትባይ ያለን ነገሮችን ጊዜ ማሳለፍ የለብን ማለት ነው። እያየናቸው ነው አሁን በየሚዲያው ምንም ነገር ሳያደርጉ የቀን ውሏቸውን ዛሬ፣ ለምሳሌ ቁርስ በላን ምሳ በላን? በቃ እንዲህ አረግን ውሃምድረሱ የሆነ መዝናኛ ቦታ ሄድን፣ ሱቅ ሄድን ምናምን አይነት ነገር አለ። ይሄ ይሄ ነገር እየተሰራ ነው ስንት ነገር እየተሰራ ያለው ማለት ነው፣ ስንት ክፍያ እየተከፈላቸው ያለው። ስለዚህ እኛም ያለምንም ፍራቻ እኛ ጋር ያለውን ነገር ወይም ከኛ ጋር ያለውን ነገር እንትን እያለን ዩቱባችንን ማሳደግ እንችላለን ማለት ነው። ስለዚህ እነዚህ ሶስት ነገሮች ወሳኝ ነገር ናቸው ብዬ ስላመንኩባቸው፣ አንደኛ ልክ እንደመጀመሪያ እናልኳቸው አንደኛው መጀመር ነው። ምንም እንትሳንል በሀሳብ ደረጃ ዝም ብሎ ውስጣችን እያመነታንትን ማለት ሳይሆን ጀምረን ጉዳዩን ማየት። በሁለተኛ ደረጃ ላይ ደግሞ ላይቭ ላይ ከጀመር ነው በኋላ ላይቭ ላይ ቁጭ ብለን ጊዜያችን ረጅም ሰዓት ከመቀመጥ ቪዲዮ ላለ ከስምንት ደቂቃ በላይ የሆነ ቪዲዮ እየለቀቅን ሰዎች ጋር ማድረስ ከዛ በኋላ ባለን የሶሻል ሚዲያ በኢሙም ሆነ በዋትሳፕም ሆነ በፌስቡክ ሆነ በማንኛውም ነገር ሼር አድርገን ቪዲዮዎቻችንን እንዲያውልን፣ ሰብስክራይብ እንዲያደርጉን፣ ላይክ እንዲያደርጉን ያንን ነገር ማሰራጨት ማለት ነው። በሶስተኛ ደረጃ ላይ ደግሞ እንዳልኳቸው ፍራቻን አስወግደን መስራት ያለብን ነገር መስራት ምናልባት እኔ ብዙ ሰው በውስጡ ጥሩ ነገር እያለ በውስጡ እውቀት እያለ በውስጡ የሆነ ነገር እያለ በፍራቻ ብቻ ከሚዲያ ላይ ርቆ ወይም ነገር የሆነ ነገር ከመስራት እንትን ብሎ ከብዙ ነገሮች ታገዶ እናያለን ማለት ነው። ያ ደግሞ መሆን የለበትም። በዚያም ነገር ስለማምን ነው። ምክንያቱም ማንም ሰው ከማንም እንትን አይደለም። ማድረግ ያለብን ነገር ብቻ በማድረግ የሚሆነውን ነገር ይሆናል ማለት ነው፣ ያለምንም ፍራቻ። ምናልባት ይህም ቪዲዮ ለመጀመሪያ ጊዜ ነው በድፍረት እየለቀቁ ያሉትና ጠቃሚ ነው ብዬ ያመንኩባቸውን ነገሮች እነዚህ ሶስት ነጥቦች ውስጥ የተሰሩ የማይሆን ነገር የለም። እንሻላ ምናልባት እንግዲህ ይጠቅማችኋል ወይም ደግሞ የሆነች ለውጥ ታመጣለች ብዬ ያሰብኳትን ነገሮች ብዬ ያለሁ እንሻላ። ይህም ቪዲዮ እስካሁን ድረስ ያያችሁ ሰዎች ካላችሁ እስካሁን ላይክ ኮሜንት፣ ላይክ እና አሼር በማድረግ እንሻላ አበረታቱኝ ብዬ ያለሁኝ እንሻላ። በቀጣይ ቪዲዮ እስከምንገኝ ድረስ ሰላም ብያለሁ።